ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ ለህዳር 21 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። የፋሽስቱ አብይ አህመድ ጦር በሰሜን ወሎ አንድ ሙሉ ቤተሰብና ሁለት የቤተ ክርስቲያን አገልጋይ ዲያቆናትን በግፍ መረሸኑ ተሰምቷል። መረጃውን ይዘናል። አፋድ ከስራ አስፈጻሚነት አግጇዋለው ያለው ማስረሻ ሰጤ እጁን ለብልጽግና መስጠቱ ተገልጿል። ትሰሙታላችሁ። የሸገር ከተማ ነዋሪዎች በነሽመልስ አብዲሳ አስተዳደር በተደራጀ መልኩ ዝርፊያ እየተፈጸመብን ነው ብለዋል።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 የፋኖን ጥቃት መቋቋም ያቃተው የብልጽግና ጦር በሰሜን ወሎ አንድ ሙሉ ቤተሰብና ሁለት ዲያቆናትን በግፍ ገደለ። ነውር ጌጡ የሆነው ፋሽስቱ ብልጽግና አገዛዝ አንድ አቶ ብርሃኑ ተሾመ የተባለ አባት ከባለቤቱና ከአራት ልጆቹ ፊት በግፍ የገደለ ሲሆን ሁለት ዲያቆኖችንም በአደባባይ መረሸኑም ነው የተነገረው። ዛሬ ኅዳር 21 2018 ዓ.ም ሰሜን ወሎ ዞን ጉባ ላፍቶ ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ የ48 ዓመት አባት ከባለቤቱና ከአራት ልጆቹ ፊት መኖሪያ ቤቱ ላይ በዱላ ደብድበው በአሰቃቂ ሁኔታ ገድለውታል። ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ አባርጎ መዳን ያለም ቤተ ክርስቲያን አገልጋይ የሆኑ ሁለት ዲያቆናትም በፋሽስቱ አገዛዝ ሰራዊት በአደባባይ በጥይት ተደብድበው በግፍ ተገድለዋል። እድሜያቸው 15 ና 18 ዓመት የሆኑት እነዚህ ታዳጊዎች ዲያቆንና የመዳን ያለም ቤተ ክርስቲያን አገልጋይ ሲሆኑ የቀብር ስነ ስርዓታቸውም እዚያው ሲያገለግሉበት በነበረው ቤተ ክርስቲያን ተፈጽመዋል። ፋሽስቱ አገዛዝ ወጣቶችን ዩኒቨርሲቲና ትምህርት ቤቶች ብሎም ሃይማኖት ስፖርታዊ ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን ወልዲያ ከተማ ከአፈሳው ለማምለጥ የሞከሩ ንጹሀን ወጣቶችን በአደባባይ በጥይት ደብድቦ መግደሉ ይታወቃል። የፋሽስቱ ብልጽግና አገዛዝ ፋኖ ትላልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎች ከተጎናጸፈበት ዘመቻ አባናደው በኋላ ፋኖን መቋቋም ሲያቅታቸው ንጹሀኑን መጨፍጨፍ በሚል በርካታ ንጹሀንን እየገደለ እንደሚገኝ እዙ አስታውቋል። በሌላ የአውደ ውጊያ መረጃ የአማራ ፋኖ ብሔራዊ ኃይል በደቡብ አማራ ቀጠና በየዓመቱ በድምቀት የሚከበረውን የህዳር ጽዮን ዓመታዊ ክብረ በዓል ለማደናቀፍ እና እኩይ የጥፋት ተልእኮውን ለመፈጸም ወደ መስኖ ማርያም ያቀናው የአገዛዙ የመጨረሻ ምሽግ ሰባሪ ኃይል በጀግኖቹ የኃይለ ማርያም ማሞ አናብስቶች ተመቶ ወደ መጣበት ሾላ ከተማ ተመልሷል። የአገዛዙ ብልጽግና ጥምር ጦር ከሀገረ ማርያም ከሰም ሾላ ገበያ ያለ የሌለውን ኃይሉን በአራቱም አቅጣጫ ቢያሰማራም የኃይለ ማርያም ማሞ ክፍለ ጦር አናብስቶች በአራቱም አቅጣጫ የመጣውን የጠላት ኃይል ሙትና ቁስለኛ አድርገው መልሰውታል። የአማራ ፋኖ ነው። ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለማርያም ማሞ ክፍለ ጦር ቦጋለ ሻለቃ በገበሬ ሸንጎ ግንባር የገባውን የጠላት ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ያደረሰችበት ሲሆን በሌላ ግንባር ደግሞ የነዳኛቸው ሻለቃና የክፍለ ጦሩ ቃኞች በጋራ በመሆን በመስኖ ግንባር የገባውን የጠላት ኃይል ከበባ ውስጥ በማስገባት በጠላት ላይ ከፍተኛ ጉዳት ማድረስ ችለዋል። በቅዱስ ኬና በጎርፎ እንዲሁም በመስቀለ ኢየሱስ ግንባር የገባውን የጠላት ኃይል ደግሞ ቤዛ ሻለቃ አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ ማድረግ ችላለች። ዛሬ በዋለው አውደ ውጊያ ከዘጠኝ በላይ የጠላት ኃይል ሙት ሲደረግ ከ13 በላይ ደግሞ ቁስለኛ አስተናግዶ ወደ ሾላ ከተማ ተመልሷል። በዚህ ሁለት ቀን በፈጀ አውደውጊያ አንድ ከፍተኛ የጠላት አዋጊ መቶ አለቃ ከወዲያኛው መሸኘቱም ተረጋግጧል። አፋህድ ከስራ አስፈጻሚ አባልነት አግጆ ያለው ያለው ማስረሻ ሰጤ እጁን ለብልጽግናው አገዛዝ መስጠቱ ተነገረ። ትናንት ህዳር 20 2018 ዓ ም የአማራ ፋኖ ድርጅት አፋህድ በወቅታዊ ጉዳዮች ላይ በሰጠው መግለጫ ሁለት የስራ አስፈጻሚ ኮሚቴ አባላቱን ማገዱን አሳውቀዋል። ከእነዚህም መካከል አንዱ ማስረሻ ሰጤ መሆኑን በመግለጫው ገልጿዋል። አፋህድ የውስጥ ካህዲዎችን በገንዘብና የተለያዩ መደለያዎች በማማለል ትግሉን ለመጥለፍ ተደጋጋሚ ሙከራዎች ተደርገውብኛል ያለ ሲሆን በዚህም ሂደት ውስብ ስብ ክስተቶችን በጥበብ በማለፍ አፋድ የአመራር ብቃቱን ለጠላት በተግባር አሳይቶበታል ሲል ገልጾ ነበር። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል ሲል ገልጾ ነበር። በዚህም መሰረት ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝ ከአፋድ የስራ አስፈጻሚ ኮሚቴ አባልነታቸውና የ ድርጅት አባልነታቸው እንዲታገዱ ተወስኗል ሲል ገልጿል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማወቅ በዚህ አጋጣሚ እንገልጻለን ብለዋል። ሆኖም ማስረሻ ሰጤ ዛሬ ህዳር 21 2018 ዓ ም 4 ሰዓት ከ15 ላይ ከሌላ ወረዳ ላይ ከነ 18 አጋሮቹ ለአገዛዙ እጁን የሰጠ ሲሆን ማምሻውን ወደ አዲስ አበባ ሊወሰድ ኮምቦልቻ ኤርፖርት እንደሚገኝ በማህበራዊ ትስስር ገጾች እየተነገረ ነው። በተለይም ለብልጽግናው አገዛዝ ቅርበት ትኩረት ያላቸው የማህበራዊ ሚዲያ ገጾች የማስረሻን እጅ መስጠት በስፋት እየዘገቡ ይገኛሉ። ሮሃ የዜና እስከተጠናከረበት ሰዓት ድረስ ከፋኖ ኃይሎችም ይሁን ከአገዛዙ ቡድን የማስረሻን እጅ መስጠት በሚመለከት የተሰጠ ይፋዊ ምላሽ አልተመለከተችም። ይሁን እንጂ ከትናንት ማምሻውን ጀምሮ እጁን ለመስጠት እየተንቀሳቀሰ መሆኑን እና በዛሬ ውለትም እጁን መስጠቱን ነው እየተነገረ ያለው። ከዚህ ቀደም ማስረሻ ሰጤ የአገዛዙን የመከላከያ ዩኒፎርም ለብሶ የተነሳው ፎቶ አነጋጋሪ እንደነበር እና ለአገዛዙ እጁን ለመስጠት እየተንቀሳቀሰ መሆኑን የሚገልጽ መረጃም እየወጣ እንደነበር አይዘነጋም። የሸገር ከተማ ነዋሪዎች በሽመልስ አብዲሳ አስተዳደር በተደራጀ መልኩ ዘረፋ እየተፈጸምብን ነው አሉ። በቅርቡ በተቋቋመው የሸገር ከተማ አስተዳደር ኖኖ ክፍለ ከተማ ጸበል ማዶ ተብሎ በሚጠራው የመልካ ገፈርሳ አካባቢ የሚኖሩ ነዋሪዎች የቀን ገቢ ግብር በሚመስል አሰራር በታችኛው የአስተዳደር አካላት ከባድ ምዝበራና ዘረፋ እየተፈጸመባቸው መሆኑን በምሬት ገልጸዋል። ነዋሪዎቹ እንዳሉት የአካባቢው አስተዳደር አካላት ከ2004 እስከ 2018 ዓ ም ድረስ በቦታው ኖራቸዋል በሚል ምክንያት እያንዳንዱ ቤት ከ50 ሺ ብር ጀምሮ የኋላ ኋላ ክፍያ እንዲከፈል እየተገደደ ነው። የአዲስ የተጠየቀው ገንዘብ ነዋሪዎቹ ከዚህ ቀደም ሲከፍሉ ከነበሩት ገንዘቦች በተጨማሪ መሆኑ ቅሬታቸውን አባብሶታል። ከ2018 ዓ ም ጀምሮ ማለትም ባለፉት ሰባት ዓመታት ቤታችሁ ይፈርስባቸዋል እየተባልን ለተለያዩ ጉዳዮች በአጠቃላይ እስከ 20 ሺ ብር እንድናወጣ ተደርግናል ያሉት ነዋሪዎቹ አሁንም የአዲስ የ50 ሺ ብር ጥያቄ የግፍግፍ እንደሆነባቸው ተናግረዋል። ነዋሪዎቹ ምዝበራው በዚሁ ሳያበቃ መሰረታዊ የመንግስት አገልግሎቶችን ለማግኘት በሚመስል መልኩ ህገወጥ ክፍያዎች እንዲከፍሉ መገደዳቸውንም አጋልጠዋል። እንደ ነዋሪዎቹ ገለጻ ቤታቸው በአየር ካርታ ላይ መኖሩን ለማረጋገጥ ወይም ለማየት ብቻ ሁለት ሺ ብር እንዲከፍሉ ተደርገዋል። ማንኛውንም አይነት ሰነድ ከአስተዳደሩ ለመቀበል አምስት መቶ ብር እንዲከፍሉ ተጠይቀዋል። በአዲሱ የሸገር ከተማ አስተዳደር ስር የተካተቱት እነዚህ አካባቢዎች ከዚህ ቀደም በኦሮሚያ ልዩ ዞን ስር የነበሩና አብዛኛዎቹ ነዋሪዎች ሰነድ አልባ ወይም በህጋዊ እውቅና ሂደት ውስጥ ያሉ ናቸው። የአስተዳደር ሽግግሩ የፈጠረውን ክፍተት በመጠቀም አንዳንድ አንድ የታችኛው የአስተዳደር አካላትና ደላሎች ነዋሪዎችን ቤታችሁ ህገ ወጥ ነው ይፈርሳል በሚል በማስፈራራት ለከፍተኛ ምዝበራን እየዳረጓቸው መሆኑ በተደጋጋሚ ይደመጣል። የአየር ካርታ ማረጋገጥ የቤቶችን ህጋዊነት ለማረጋገጥ እንደ አውሮፓውያን አቆጣጠር ከ2014 በፊት መሰራታቸውን ለማሳየት የሚደረግ መደበኛ ሂደት ቢሆንም ይህንን ሂደት እንደ ገንዘብ ማግኛ መጠቀም ከፍተኛ የሆነ የሙስና ወንጀል መሆኑን የህግ ባለሙያዎች ያመለክታሉ። ነዋሪዎቹ በሸማ ስራና በጉልበት የሰራነውን ቤታችንን ለማቆየት ስንል በየጊዜው በሚወጣ አዲስ ክፍያ ተዘርፈናል ያሉ ሲሆን ከዚህ የተደራጀ ዘረፋ እንዲያድኗቸው ድምጽ እንዲሆናቸው ተማጽነዋል። ጀኔራል ታደሰ ወረደ የሚመሩት የጊዜያዊ መስተዳደር እንዲፈርስና በአዲስ እንዲዋቀር ተጠየቀ። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል በታደሰ ወረደ አስተዳደር ላይ ወቀሳ ሰንዝረዋል። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ አስር ጉዳዮች ላይ አሁንም በጀኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋ እና የጦርነት ስጋ ጥቃት ዳርገውታል ሲል ወቅሰዋል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ አስር ገጽ የስምንት ወራት ሪፖርት ሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ጽምዶ ስለሚባለው ግንኙነት፣ የትግራይ የጸጥታ ሁኔታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ የመገናኛ ብዙኃን ምህዳር በአጠቃላይ ሪፖርቱን በአስር ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጠዋል። በአቶ ጌታቸው ረዳ ፕሬዚዳንትነት ጊዜ በአስር ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙኃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስተዋል። ባለፉት ስምንት ራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ስብስቡ ባወጣው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራ አለም ዓለም አቀፍ ምሁራን ማህበር አደረግኩት ባለው ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ ተቃውሟል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረግ ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በዚህም ታደሰ ወረደ የጌታቸው ረዳ ወደ ጣፈንታ ይደርሳቸው ይሆን ወይ የተባለ ነው። የእስራኤል ጠቅላይ ሚኒስትር ኔታናሁ ለቀረበባቸው የሙስና ክስ ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ለቀረበባቸው የሙስና ክስ የይቅርታ ጥያቄያቸውን ለሀገሪቱ ፕሬዚዳንት ነው ያቀረቡት። ኔታናሁ ዛሬ ለፕሬዝዳንቱ ያቀረቡት የይቅርታ ጥያቄ በእሳቸው ላይ የተመሰረተውን የሙስና ወንጀል ክስ እንዲሰረዝላቸው እንደሆነም ተገልጿል። የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ እንዳስታወቀው በቤንያሚን ኔታናሁ የተመሰረተው የሙስና ክስ ሀገሪቱን ክፉኛ መከፋፈሉንና ረጅም ጊዜ የወሰደው የክስ ሂደት ሶሴ መዘጋቱ ለሀገሪቱ ብሔራዊ አንድነት እንደሚጠቅም ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልን በጎበኙበት ወቅት የእስራኤል ፕሬዚዳንት ሄርዞግ አይዛቅ ሄርዞግ ለኔታንያሁ ምህረት እንዲያደርጉ ጠይቀው ነበር። ከሳምንታት በፊት ትራምፕ ለእስራኤል ፕሬዚዳንት በላኩት ደብዳቤ ይህን ጥያቄያቸውን በድጋሚ አቅርበዋል። የኔታንያሁ ይቅርታ ጥያቄ ግን ከሀገሪቱ ተቃዋሚዎች ብርቱ ነቀፌታን አስከትሏል። ጥያቄው የሀገሪቱን የዴሞክራሲ ተቋማትን የሚያዳክምና እሳቸው ከህግ በላይ መሆናቸውን